ሰላም ሰላም ሰላም ለእናንተ ይሁን ውድና የተከበራችሁ የበጊዜ ዩቲዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነው፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ነባሮች ከልቡ አመሰግናለሁ። ቪዲዮ ላይክ እያደረጋቸው አበረታቱኝ። ዛሬ በህይወት መንገድ ወይም ባለባቸው ሚስት በሚለው ተከታታይ ድራማ በክፍል 41 መጠቻ ያለው ክፍል አርባ እንግዲህ እንዳየ ነው። ሳሮንን እየተከታተሏት ነበረ። ሩትም መደራደሪያ አቀርባላት ነበር። ህይወትን ልቀቂያትና ይህን ዶክመንት ኦሪጂናሉን እሰጥሻለሁ ብላት ነበረ። እንግዲህ ምን ሆነ በክፍል አርባ አንድ የሚለውን አብረን የምናየ ይሆናል። እንግዲህ ህይወትን ለቃት። ህይወት ራሷን እያዞራት መራመድ አቅቷት እየተንገዳገደች ነበረ። ፖርሳ የያዘም ይህ ማለት ሚኪ ፖርሳ የያዘውም ያ ማለት ሚኪ ነው። ዳዊት በስልክ አውርቶት ፕሮሰስ ሊያደርግ ወደ እነሱ ቤት ሊመጣ የነበረው ልጅ ምን ነው ህቴ ደናነሽ ደናደልሽ መድ ይላታል። ደናነኝ ወደ ቤት እየሄድኩ ነበረ ትለዋለች። ቆይ ልደግፈሽ ብሎ ይደግፋታል። እዚህ ነው ቅርብ ነው ቤትሽ? አዎ፣ እዛ ጋ ነው ትለዋለች። የሚገርም ነው፣ እኔም እኮ ወደዚህ ቤት ነው የምመጣ። የሳሮን ቤት ነው አደለ? ይላታል። አዎ የሳሮን ቤት ነው ትለዋለች። እነሱም አብረው ሄዳሉ። ዳዊት እና አሮትም እንግዲህ ህይወትን እየተጠባበቁ ቆይ፣ ለምን ቆየች እስካሁን? ይላል ዳዊት። ሳሮን እንዳለችው ከሆነ ትመጣለች። ቆይ ትንሽ እንጠብቅ ትለዋለች። እሱም አይ በጣም ቆየች ይላል። ጥሩ ትንሽ ሳሮንን ገብተን እንጠይቃት ትላለች። አይ ከዚህ በላይ አልችልም ብሎ ሲነሳ፣ ሚኬ በሩን ከፍቶ ህይወትን ይዛ ይገባል። ዳዊትም ደንገጥ በማለት ህይወይ ደህና ነሽ እያለ ገላብጦ ያያታል። እስከ አልሞትኩ ድረስ ደህና ነኝ ነው ሚል ደህና ነኝ ትላለች። ሚኬም ቀበላ አድርጎ ደህና እንኳን አይደለችም። መራመድ እኮ ቅጣት ነበር። እግሯም እየደማ ነው። ቆይ መጀመሪያ ሕክምና እናደርግላት ደሞኖም እንጠራርግላት ይላል። ዳዊትም ህዊ ያደረጉች ነገር አለ? ደህና ነሽ ይላታል። እሷም ዳዊት አሁን ማረፍ ነው የምፈልግ ትላለች። ሚኪም አዎ ትረፍ፣ እኔ ያስገባታለሁ ወደ ክላሷ ብሎ አቅፎ ይዟ ትሄዳል። እነ ዳዊትም ጥቅ ብላዩታ። ሩትም በመገረም ታይዋለች። ሩት ምነው ደነገጥሽ ይላታል። ዳዊት ድንገጥሻ ድንጋጤው ደስቶ ነው እንደዚህ ያደረገሻ ይላታል። እሱ ማን ነው ትለዋለች። ሚኪና አብሮ አደጋችን የሰፈራችን ልጅ ነው ይላታል። እሱም ይመጣና ዴቫ ብሎ ሰላም ይለዋል። አረ ሚኪ እንደት ነህ? እኔ እቀበለሃለሁ ስለ አንተ ትመጣለህ ይለዋል። ምን ላደርግ ብለን ደግሞ በጣም አምሮባህን ይለዋል። እንዲህ ውጭ ሊሄድ አይደለም? እና ከማና መዴ ሊሄድ እንዴ ይላል። ሚኪም ዳዊትም እች እህቴ ናት የቀቃ ሚስትህ ይለዋል። እሱም እች ናት እህትህ ይለዋል። ምነው ነው አፈርሽ እንዴ አውሪ እንጂ ይላታን። አይ መሄድ አለብኝ ብላ ተነስታ ትሄዳለች። እቺናት እንዴት እኛም እንደዚህ ነበር የደነገጥን እንዳየናት ይላል። አይ ምን ማለት እንዳለብኝ አላቅም፣ ይለዋል እና እንደነ ባክሳር ሁኔታ አለች ከመጥቆ አላገኘዋትም። በቃ ባላ ፉት ሆነች አይደለም። እኛ ሰፈር እኮ እንዴት እንደሚወራ ስለሷ። ለነገሩ ድሮም ጠንካራ ሰራተኛ ነበረች እናት ራሱ በሷ ምክንያት እኮ እንዴት እንደተከበረች ይለዋል። ዳዊትም በቀኛ ሰፈር ወረኞች አሁንም አለዋ ያወራለ ይለዋል። ሚኬም መዋ የሰፈራችን ሰው እንዳትናገር ይለዋል። አንተ በጣም አድጋህን ተቀይረሃል፣ ይለዋል። ዳዊትም አንተ ራሱ እኮ አጎት ጌና ነው የመሰልክ ይለዋል፣ እየተሳሳቁ ህይወት ግን ደህና ትሆናለቻ? ይለዋል። በእኔ አታተማመንም እንዴ ግን መድኃኒት መግዛት አለብን፣ እብጠቱን የሚያጎል ምናምን ይላል። ዳዊትም ስልክ ያወጣና ይደውላል። ሀሎ ሩት እርቀሻል እንዴ? አይ እኔና ሚኬ ለህይወት መድኃኒት ልንገዛ ልንወጣ ስለሆነ አንቺ መተሽ ህይወት ጋር እንድትቀመጭ ነበር ይለና ስልኩን ይዘገባል። ሚኬም ካልሆነ እኔ እጅ ልግዛላት እንዲ ይላል። አይ ሩት ስለምትመጣ አብረን እንደንገዛለታለን። በሌላ በኩል ሳሩን እያበደች ነው፣ ወረቀቱን እያገላበጠች፣ በዚህ የማበቃ መስሏቸዋል እሰራላችኋለሁ እሩት ቆይ አንቺ ምንድን ነች? በጣም እየተላለፍሽ ነው ምናምን እያለች ወረቀቱን ትበታትናለች። ከዛ በኋላ ሳሚ ይመጣል። ምን ነው ይላታል። በጣም ተናድጃለሁ በጣም ተናድጃለሁ ትለዋለች። እንደዚህ ሱስ በጣም ታስፈሪያለሽ ይላታል። ብትፈሪኝ ይሻልሻል ትለዋለች። ቆይ ምነግርሽ ነገር አለ፣ ላታን ስለ ህይወት መመለስ ነው። አውቃለሁ ሰምቻለሁ ትለዋለች። ስለ እሷ መስማት አልፈልግም። አይ ስለ ሌላ ነገር ነው። ስለ ሌላ ነገር ምን ምን? ይልኩመዋል ተናገራ፣ ትለዋለች። ማለት ህይወትን ያገትሻት በእኔ ምክንያት ነው አደለ? ይላታን። ካንተ ጋር ምን አላችሁ? ምን አላችሁ? ትለዋለች። ማለት ነው እሱም ምን ነው አላወቅኩም ለማለት ነው ይላታን። እሱም አሁ ተናገር፣ ትለዋለች። አይ በቃ ተሳስቼ ነው ያው ለእኔ እኔ በጣም ስለምጠላት ለዛ ይሆናል ብዬ ነው ይላታል። ቆይ ግን ህይወትን ለምን እንደዚህ ተጠያታለሽ ይላታል። ሳያት እነቅያት ነጫት ነው የሚለኝ ትላለች። እሱም ሳሮን ጥናሽ ነገር አሳሳቢ ነው፣ ሐኪም ቤት ይንድ እኔ ለማንም ሰው አልናገርም ይላታል። አ አብድሻን እያልከኝ ነው ትለዋለች። ኧረ እኔ እንደዛ ማለት አይደለም ለነገሩ እውነት ግን ነው ጠልተኸኛል። ለእኔ ያለ ፍቅር አልቋል። እሱም ኧረ እኔ በጣም ነው የምወድሽ ይላታል። በትወደኝማ ከጠላቶች ጎን አትቆምም ነበረ ትለዋለች። አንቺ አይደለሽ ሳሩን ከትክክለኛው ሰው ገን ቁም የምትይ ዛሬ ምን ተገኘ ይላታል። ግን ህይወት ላይ በጣም እየጨከንሽባት ነው ይላታል። እሷም እኔ ምንም ባደርግ ለእኔና ለአንተ ነው፣ ለትዳራችን ነው ትለዋለች። በቃ እኔ ካሁን በኋላ ከጎንሽ ነኝ፣ እባክሽ የእንክፋትሽን አቁሚ ይላታል። ኧረ ማን ከኔ ጎን ይቆማል አንተም ለህይወት ሩትም ለህይወት ዳዊትም ለህይወት ነው ሄድና ህይወት ጎን ቁም ትለዋለች እሱም በቃ አሁን ተናድሻል ቤት ስትመጭ እናወራበታለን ብሎ ጥባት ይሄዳል ሳሮንም ካዲ ካዲ እኔ የኛ ህይወት ለማስተካከል ደፋ ቀና ላለሁ አንተ በሌሊ ሌላ ሴት ትደርባለህ አሳያቸዋለሁ ትላለች በሌላ በኩል እንግዲህ ሚኬና ዳዊት በተቀመጡበት ህይወት ትመጣለች ዳዊትም እንዴ ተነስተሻል እንዴ ይላታል አ ተነሳው ትልና ሄዳ ትቀመጣለች። ሚኪም ተቀመጭ ላታ። ከዛ በኋላ እግርሽን ሱፎሊ ብታደርጊው አይሻልም ይላታ ዳዊት። ሚኪም አይ እብጠቱ እንዲጎል እንደዚህ ነው ተዘቅዝቆ መቀመጥ ያለባት ይላም። ማለት ነው እንዴ ይሄን ያህል ነው ትምህርት እየተማርክ ይለዋል። ዳዊትም እንግዲህ ዳዊት ቅናት እየተሰማው ነው ሚኪም ይሄ እኮ ትምህርት አያስፈልገውም ሁሉም ሰው የሚያውቀው ነገር ነው ይላል። ዳዊትም ይሄ ምግብ ልስራለሽ እንዲ ይላታል። ሚኪም እንዲ ገና እኮ መድኃኒቱን ከወሰደች አንድ ሰዓት አልሞላትም ይለዋል። ዳዊትም ወይ ሚኪ ሁሉን ነገር አቃለሁ አትበል ይለዋል። ከዛ በኋላ ሚኪ ይባላለው እኔ እኔ እኮ ሳይህ መንገደኛ ብቻ ነበር የመሰልከኝ ትለዋለች የኔን ስም እንኳን ቀድመ ሰምተሃዋን እሷን ፈገግ ትላለች። በጣም ነው የምታምር። ይሰስቂ ባስቂም ግን ታምሪ ያለሽ ይላታል። አመሰግናለሁ ትለዋለች ህይወትም። ዳዊትም ሚኪ አብሮ አደጌ ነው ብታይ ሴቶች ላይ ያለው አቋም እየተለየ ነው ይላል። ሚኪም ማረስም አታጥፋ የዛኔ ደግሞ ልጅ ነበረን ይለዋል። አረ ልጅ በነበርን ሰዓት የሰፈሮችን ሴት በሙሉ ነበር የሚያገባው። ብታይ ካሮት ጋር በጣም ነበር የሚቀራረቡ። የቃቃሏ ባህሏ ነበረ፣ ሌላ ሴት ከገባ በጣም ታኮርፋለች። በስንት መከራ መሰልሽ፣ ይቅርታ አድርጊልኝ ብሎ ይቅርታ የምታደርግለት እስክትጠፋ ድረስ ይላል። ይገርማል። እኔም እኮ የቃቃ ባል ነበረ። ይሄን ነገር ሁላችንም አልፈንበታል። እንዲሁም የቃቃ ባሌ ከኋሎ የምትሰራ ጸጉር ነበረው ሰራለት ነበር ትላለች። እንዴ እኔም እኮ ነበር። ታስታውሰዋለ። እንዴ ዳዊት ይለዋል። ይገርማል ትላለች ይህን ነገር ግን እኔ የሚያለፍኩበት ይመስለኛል። ትላለች ሚኪም ቆየት ከርመች ነው እንደዚህ እስከሚደበድቡሽ ይላል። ዳዊትም ለሁለት ቀን ጠፍታ ነው የመጣች አና ቅማን እንደደበደባት ራሱ ይላል። ሚኪም እንዴ ይሄ የማፊያ ቡድን እዚህ ሀገርም አለ እንዴ ይላል። አይ የኛ ህይወት በቪዲዮ ቢቀረጽ ኑሮ አለም ላይ አንደኛ ነበር የሚሆን። ትላለች ህይወትም ቆይና ምንም ያደርጋችሁት ነገር የለም ያወቃችሁት ነገር የለም፣ ይላል ከዚህ ውጭ ሌላ ነገር አድርገውሻል? ይላል አይ ሌላ ነገር ምንም አላደረጉኝም። ከዛ በኋላ ይሄ እኮ የመጀመሪያቸው አይደለም ትላለች። ቆይ ፖሊስስ? ይላል ፖሊስ ምንም ያገኘው መረጃ የለም። ቆይ አጎቴ አለ፣ እንዲሁም ላጎቴ ልደውልለት እና ሰዎች ስላሉ ያጣራን ይላል እንዲ እንደነሱ ነሱ በዘመድ የምንሄድ ከሆነ እኛ እስከነሱ ምን ተሻልን? ይላል አንድ ቢሆንም ማጣራት አለብን ይላል እና ሂዊ የዚህ ቤተሰብ የተሰማማልሽ እንዴ ይላታል እሷም አይ ሰራተኛ ነኝ እንዲሁም አሁን ብዙ ስራ አለብኝ ብላ ተነስታ ትሄዳለች ወይኔ ውበቷ ፈገግቷ ሲማርከኝ ስብእነዋ ደግሞ ይልና አይኑ እንደተወረወረ ይቀራል ዳዊትም እረ አይነህን መልስ እንዴ ህዊ እንደዛ እንደምታውቃቸው ሴት አይነት አይደለችም ይለዋል ቆይ ቆይምን ማለት ነው እኔ የማውቃቸው ሴት እንዴት ያሉ ናቸው ምንስ አልኩኝ ይላል አይ፣ ለማንኛውም አየር ሊቀበል ለወጣ ነው ይለዋል። እና ብቻ ነው የምትሄድ አብረን እኔ ላትለኝም ይለዋል። በቃ እየወጡ ሳለም ሩትን ያገኘታል። ዳዊቱም መጣነሽ ሩት ይላታል። ለጎሪ ይተያያሉ። የሚኪና ሩት ሩትና ሳሚ ተቀምጠው እንዴት ሆንክ ትለዋለች። እሱም አላቅም ባክሽ አውቃለች እንዳልል ምንም ያለች ነገር የለም። አላወቀችም እንዳለ ደግሞ የምትናገራቸው ከባባድ ነገሮች ነበሩ ይላታል። እሱን አይደለም ያልኩ ዶክሜንቱን ነው ትለዋለች። እሱም ወይ እየተጨቃጨቀን ስለነበረ ረሳሁት ይላታል። ቆይ አንተም የኔ ጥፋት ነው የነገሩ አንተ መላኬ ሄድክ በትን ረስት ትመጣለ ትለዋለች። እንዳለቃ እያደረገች ነው ላታን እንዳለቀ መሆኔ ሳይሆን መርሳት አናዱኝ ነው ትለዋለች። እሱም በቃ እኔ ብዙ ጭንቀት አይመቸኝም፣ እዚህ ውስጥ አስወጭ ይላታ ማለት ነው። እን ህይወት ላይ እንዴት እንደፎከረችባት አይታ አይደለም ህይወት አደጋ ላይ ነው። ስለዚህ ያለኝን ኮፒ ዶክመንት ለፖሊስ እንድታጠቀድዳለሁ ትለዋለች። አታደርጊውም ይላታ፣ እና ህይወት ትሞት ትላለች። እሱም ህይወት ከሆነ አደጋ ላይ የምትወድቅ ሳሮን ሳይሆን ዘሮ ቤት መግባት ያለባት ህይወት ናት፣ ከዚህ ቤት መውጣት ያለባት ይላል። ከዚህ ቤት ብትወጣም ሳሮን እስካልታሰረች ድረስ የህይወት አደጋ ላይ ነው ትላለች ማለት ነው። እሱም ቆይ፣ አንቺ ግን ሳሮን ከታሰረች ከሳሮን የምታገኘው ገንዘብ ይቀርብሻል፣ ደግሞ ሰሞኑን ከእሷ ገንዘብ እየጠየቅሽ አደለም ይላታል። እሷም እኔ ወንጀል ሰርታ የምጠምጠውን ገንዘብ አልፈልግም ትላለች። ቆይቆይቆይ አልቀረብሽም ይላታል ማለት ነው። እና አታደርጊው ይላታል። ቆይ እንዴት ታስቆመኛለ? አደርገዋለሁ ትለዋለች። አሁን ቆይ አንተ ግን ከማን ወገን ትለዋለች። እሱም እኔ ሁሌም ከጥቅም ወገን ነኝ፣ አሁን ግን ከሚስቴ ጎን ነኝ ይላል። ተልባ ራሱ እንዳንተ አይንሸራተትም ትለዋለች። እሱም እንደፈለግሽ ማሰብ ትችያለሽ እያሉ እየተጨቃጨቁ ሳለ ሳሮን ትመጣለች። ሳሮንም ህይወት የት አለች? ትላለች። ሩትም ለምን ፈለግሻት? ትላታለች። አንቺን የጠይቀሽ የለም። ሳሚ ሳሮን የት ናት? ትለዋለች። እሱም ትላሷ ናት ይላታል። ሩትም አሁን ተኝታለች፣ በኋላ ብታናገር የተሻልም ትላታለች። አይመለከትሽም ብላ ትሄዳለች። ሩትም ከፊቷ ትቆማለች። አትጎጃትም፣ እንድትጎጃት አልፈቅድልሽም ትላታለች። ሩት ዘርባ የለኝ ትላታለች። ከዛም በጥፊ ትላታለች። እሷም እያለቀሰች ስትወጣ ሚኪ ተከትሏት ይወጣል። አንቺ ግን ጥለሽኝ ከሄድሽ በኋላ ከዚህ ያገኝሻለሁ ብዬ አልገመትኩም ነበረ ይላታል። እሷም እ እና ልትመታኝ ነው ትለዋለች። ለአሁኑ የሳሩን ጥፊ ይበቃሻል ይላታ ሚኪም ሩትም ስለዚህ ጠልተኛል ትለዋለች። ለነገሩ ይገባኛል ትላለች። እሱም እሺ ስለ ሁኔታው ይላታል አሁን አልችልም ብላ ጥሎ ትሄዳለች። ሳሩንም ሳሮንም ትገባና ህይወትን ትገልጣታለች። እስካሁን ተኝተሻል ትላታለች። ይቅርታ እግሬን ስላመመኝ ትንሽ ትንሽተኛ አይደለም ትላለች። እሱን እኔ አይመለከተኝም እሺ፣ ምን እንዳደርግ ፈልገሽ ነው ትላታለች። እራስሽን እንድታገኝ ትላታለች። ማለት ትላታለች። ይሄው መድኃኒት ይዤልሽ መጥቻለሁ። ምንም ሳትሰቃይ ትሞቻለሽ። ኋላንጠልሽ ትላታለች። ሳሩን እየቀለልሽ ነው ትላታለች። የእውነት ነው ትንሽ ብላ እንግዲህ መድኃኒት ልታወጣት ትሞክራለች። ትሞክራለን የዛኔ ሳሚ ይመጣና ጎትቶ ያወጣታል። ምን እያደረግሽ ነው ብሎ፣ አረ ምንም እያደረግኩ አይደለም መድኃኒት እየሰጠኋት ነበረ ትላለች። ህይወትም እንዲህ ምን ሆናት ነው ትላለች። ሩት ወጣ ትሄዳለች። ሚኪም ተከትሏት ይወጣና ሩት ቆይ፣ እዚህ ምን ትሰራለች? የዳዊት እህት ሩት ያሰብኩት ብቻ እንዳይሆን ይላል። ሩቱም በጨለማ ህፃኗን ይዛ ትንሽ ርቻ ታገሽኝ፣ የኔ ወርቅ፣ ለጽባይስ ደግሞ ወተት ገዛልሻለሁ። በመጨረሻም ነጻ ወተሻል፣ ባልጠበቅ ቁጥ ቀን አግኝተሻለሁ። ታክሲ ልደውል እያለች ታክሲ ትደውላለች። ሀሎ፣ የት ከነ እሺ፣ ብላ ስልኩን ስትዘጋው ፕሮግራም እቋረጣን። ቀጣይስ ምን ይሆን የሚለውን አብረን የምናየው ይሆናል። አመሰግናለሁ። መልካም ጊዜ